ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱን ዜና እንሆ ብለናል። ከዜናዎቹ ጋር ጀማል ኢማም አብሬያችሁ ቆያለሁ። በቅድሚያም ህብረ ብሔራዊ ፌዴራሊዝም በህዝቦች መካከል አብሮነትና ሀገራዊ አንድነት እንዲፈጠር ወሳኝ በመሆኑ ለተግባራዊነቱ መስራት እንደሚገባ የአማራ ክልል ምክር ቤት አፈጉባኤ ክብርት ፋንቱ ተስፋ የተናገሩ። የአማራ ክልል ምክር ቤት ከኤፍድሪ የህገ መንግስትና ፌዴራሊዝም አስተምህሮ ማዕከል ጋር በመተባበር በየደረጃው ለሚገኙ አፈ ጉባኤዎች በህብረ ብሔራዊ ፌዴራሊዝምና የመንግስታት ግንኙነት ላይ ያተኮረ የግንዛቤ ማስጨበጫ የውይይት መድረክ በኮምቦልቻ ከተማ አካሂዷል። ተጨማሪውን አብረን እንከታተል። የአማራ ክልል ምክር ቤት ከኤፍድሪ የህገ መንግስትና ፌዴራሊዝም አስተምህሮ ማዕከል ጋር በመተባበር ከክልል ምክር ቤት ጀምሮ በየደረጃው ለሚገኙ አፈ ጉባኤዎች በፌዴራሊዝም ህብረ ብሔራዊ ፌዴራሊዝምና የመንግስታት ግንኙነት ላይ ግንዛቤ መፍጠርን ዓላማ ያደረገ የውይይት መድረክ በኮምቦልቻ ከተማ አካሂዷል። በውይይት መድረኩ ላይ የሁሉም የአማራ ክልል ወረዳና ከተማ አስተዳደር አፈ ጉባኤዎች የተሳተፉ ሲሆን ስልጠናው መሰጠቱ የተዛቡና የተሳሳቱ አመለካከቶችን ለማስተካከል የሚበጅ በመሆኑ ጠቀሜታዊ ጎላ ነው ይላሉ ትውልዱ የተከፋፈለ እንዲሆን በዘሩ እንዲያምን በቋንቋ እንዲያምን የተፈጠረበት በጣም አስቸጋሪ ሁኔታ ውስጥ ነው ያለነው። ስለዚህ ይህን አስቸጋሪ ሁኔታ ለመቅረፍ በትውልዱ ላይ የበለጠ የጋራ አስተሳሰብን የጋራ አንድነትን ሊፈጥር የሚችል አስተምህሮን ማጠንከር ማስኬድ ይፈልጋል። በአብዛኛው የተዛባ አድርጎ የመውሰድ ፌዴራሊዝም አንዱን ከአንዱ አስበልጦ የማየት ነገርን ይሊቀርፍ ይችላል የሚል ነው። ተለስ እነዚህን አጫጭር የሆኑትን ስልጠናዎች እስከ ታች እንደ ቀበሌ ምክር ቤት ድረስ እንዲወርዱና እንዲተገበሩ እነዚህን ነገሮች የሚሸረሽሩ መጤ ነገሮችንም ህብረተሰባችን እሱ ጋር ያለውን ባህል ባህል አለ በስልጠና የሚገኙትንም ጨምሮ እንዳጠቃላይ በአጠቃላይ በአንድነት ላይ አንድነትን ከሚሸረሽሩ ነገሮች ራሳቸውን እንዲጠብቁና እንዲያስጠብቁ ለማድረግ ይረዳናል። የኢፌዲሪ ህገ መንግስትና ፌዴራሊዝም አስተምህሮ ማዕከል ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬም ለአፈ ጉባኤዎች በፌዴራሊዝም ህብረ ብሔራዊ ፌዴራሊዝምና የመንግስታት ግንኙነት ላይ ግንዛቤ መፈጠሩ ማህበረሰቡን በቀላሉ ተደራሽ ለማድረግ እንደሚያስችል ተናግረዋል። ዋና ዳይሬክተሩ አያይዘውም በዲሞክራሲያዊ ስርዓት ትልቁ የስልጣን ባለቤት ምክር ቤቶች በመሆናቸውም ህብረ ብሔራዊ ፌዴራሊዝምን ለማስተማር ሚናቸው ከፍተኛ መሆኑን ነው ያነሱት። ብዙ ስራ የምንሰራው ከምክር ቤቶች ጋር ነው። ምክር ቤቶች ደግሞ እንደምታውቀው በዲሞክራሲ ስርዓት ትልቁ የስልጣን ባለቤት ምክር ቤት ነው። ያው ህዝቡ የወከለው ምክር ቤቱ ነው፣ በሱ ስም ማንኛውም ውሳኔ እንዲያስተላልፍለታል እና ይህ ምክር ቤት አባላት በዚህ ዙሪያ የተሻለ ግንዛቤ ከያዙ አንደኛ፣ ማህበረሰቡ ጋር ሲሄዱ ማህበረሰቡ በዛ ዙሪያ የተሻለ እንትን እንደሆነ ይሰራሉ። ሁለተኛ፣ የሚወስኑት ውሳኔ ሁሉም ከፌዴራል ስርዓቱ አኳያ እያዩ መወሰን ይችላሉ። እና መሰረታዊ ነው። ምክር ቤቶች በጣም መሰረታዊ የሆነ ሚና ያላቸው። በዚህ ዙሪያ የአማራ ክልል ምክር ቤት ዋና አፈ ጉባኤ ክብርት ወይዘሮ ፋንቱ ተስፋይ እንደ ሀገር ህብረ ብሔራዊ ፌዴራሊዝምን መከተላችን ካሉት ስርአቶች ሁሉ ለሀገራችን ተጨባጭ ሁኔታ ተመራጭ በመሆኑ እንደሆነ አንስተዋል። ብዙ ሀገሮች ፌዴራሊዝም ስርአትን ይከተላሉ። ለእኛ ሀገር ተጨባጭ ሊሆን የሚችለው ምንድን ነው የሚለው በተለይ የህብረ ብሔራዊ ፌዴራሊዝም አሁንም ከለውጥም በኋላ በጣም ተጠናክሮ እየቀጠለ ያለ ነው። እያጋጠሙ ያሉ ስብራቶችን ልንቀርፍበት የምንችለው ስርዓት ነው። ስርዓቱ ግን ምንድን ነው የሚለው በግንዛቤ ደረጃም በተግባርም ደረጃ የሚታዩ ጉድለቶች አሉ። እነሱን አርሞ ለመሄድ ግንዛቤ የማስጨበጥ መመካከር፣ መነጋገር ግድ የሚል ስለሆነ ጭምር ክብርት ወይዘሮ ፋንቶ አያይዘውም የሚገጥሙንን ሀገራዊና ክልላዊ ፈተናዎች ለመሻገር ህብረ ብሔራዊ ፌዴራሊዝምን በተገቢው መንገድ መተግበር የፈተናው መውጫ መንገድ ነው ብለዋል። ራስን በራሴ ማስተዳደር፣ የራስን ባህል ማዳበር፣ ቋንቋን ማዳበር የራስን ማንነት ካከበርክ በኋላ ደግሞ የኢትዮጵያ አንድነትን ለማጠናከር አብሮነትን መተማመን እንዲፈጠር ትልቅ ጉልበት የሚሰጥ ስርዓት ነው። ለእሱ ግንዛቤ ማሳደግ አንድ ነገር ነው። ግን ወደ ተግባር እየተከተልነው ኤክሰርሳይዝ እያደረግን የመጣነው ነው ስርዓት የነበሩበት ጉለቶች አይተው ይህን ስርዓት ሲተካ ይህ ስርዓት ደግሞ ብቻኛን ከኔለሽ ነው የሚባል አይደለም። በአግባቡ በመርሆቹ መሰረት መንቀሳቀስ። በውይይት መድረኩ ከሁሉም የአማራ ክልል ወረዳና ከተማ አስተዳደር የተውጣጡ ከ250 በላይ አፈ ጉባኤዎች የምክር ቤት አመራሮችና አባላት ተሳትፈዋል። በበጋ ሲያከናውኑት የነበረውን የበጎ ፈቃድ አገልግሎት በክረምቱ ማህበረሰቡን በሚጠቅሙ የልማት ስራዎች ለመድገም እንደሚሰሩ የደሴ ከተማ ወጣቶች ተናገሩም። በከተማ አስተዳደሩ የ2015 ዓ.ም የክረምት ወራት የወጣቶች በጎ ፈቃድ እቅድ የትውቅ መድረክ ተካሂዷል። አሊመር ተጨማሪ ዘገባለሁ በጎነት ለኢትዮጵያ ከፍታ ቁጥር ሁለት በሚል መሪ ሀሳብ በሚካሄደው የዘንድሮ የክረምት በጎ ፈቃድ አገልግሎት በደሴ ከተማ 80614 ወጣቶችን በ13 1 የሥራ ዘርፎች እንደሚያሳትፍ ተገልጿል። የበጎ ፈቃድ ስራው ከ80 ሚሊዮን ብር በላይ እንደሚገመትና ከ79 ሺህ በላይ የሚሆኑ የኅብረተሰብ ክፍሎች ተጠቃሚ እንደሚሆኑም የከተማ አስተዳደሩ ወጣቶችና ስፖርት መምሪያ ኃላፊ ሰይዳ አራጋው ተናግረዋል። በዘንድሮው የክረምት ወራት የወጣቶች በጎ ፈቃድ በከተማችን የሚኖሩ 7916 የህብረተሰብ ክፍል ተጠቃሚ በማድረግ ከ88 ሚሊዮን ብር በላይ የሚገመት ስራ ለመስራት በቅድ ይዘናል። ይህን ስንመለከት ከባለፈው ዓመት እጅግ በጣም ላቅ ያለ ከፍ ያለ ልዩነት ያለው እቅር ነው። በበጎ ፈቃድ ስራው የሚሳተፉ ወጣቶች ለአማራ ሚዲያ ኮርፖሬሽን እንዳሉት በክረምቱ ወራት የደምልገሳን ጨምሮ በተለያዩ ተግባራት ላይ ተሰማርተው ህብረተሰቡን ለማገልገል አቅደዋል። የበጋ የበጎ ስራዎችን በርካታ ስራዎችን ስንሰራ ቆይተናል። እንግዲህ የክረምት በጎ አድራጎት የሚሰራቸው ስራዎች አሉ። የመጀመሪያ ስራው ምንድነው? የአረጋውያን ቤቶችን ጥገና ነው። ሁለተኛ እንደገና ደግሞ የአረጋውያኖች ቤትን መምረግ ነው። በሶስተኛ ደረጃ እንደገና ደግሞ መስከረም ላይ እስክርቢቶ፣ ደብተር የሚሰጠውን ከአሁኑ ክረምት ላይ ስለሆነ የምንሰበስበው ለተማሪዎች እንሰበስባለን። የችግኝ ተክላዎችን እንተክላለን። አትክልቶችን የመንከባከብ ስራዎችን እነሱ ጋር ደግሞ አብረን እጅና ጓንቱነን እንሰራለን። ካናሎችን የማጽዳት ሊሆን ይችላል የመከረት ሊሆን ይችላል። ችግኞችን አፈር እንዳይሸረሸር እነዛን ችግኞች በመትከል ያ ቦታ በመሬት በአፈር እንዲያዝ ና ማህበረሰቡ ቤት እንዳይገባ መጀመሪያ ቅድሚያ እንደዛ እንሰራለን። የደም ልገሳ ፕሮግራሞች ላይ በበዓል ላይ በማህበር ላይ በመሳተፍ የራሴን ድርሻ ለመወጣት ጥረት እያደረግ ነው። ባሉት ትምህርት ቤቶች ላይ በተቻለ መልኩ የመሰረተ ትምህርት ማግኘት የሚጠበቅባቸው ወጣቶች በመሰብሰብ ያለንን አቅም ለማሳየትና የራሳችንን ነገር ለማሳየት ሙከራ እናደርጋለን። በሱስ ውስጥ የወደቁ ወጣቶችን ወደ ማንነታቸው ለመመለስ እንደ ከፍታ ፕሮጀክት የራሱን የቻለ የህይወት ክህሎት ስልጠናዎችን እንደዚሁም ደግሞ ራሳቸውን የሚለውጡበትን የኢንተርፕርነር የስራ ፈጠራ ክህሎቶች ስልጠናዎችን ለመስራት እያሰብን ነው። የደሴ ከተማ ብልጽግና ፓርቲ የፖለቲካ ዘርፍ ምክትል ኃላፊው ነስረድን ኃይሌ የበጎ ፈቃድ አገልግሎት ለህብረተሰቡ ጠቃሚ ተግባር የሚከወንበት አገልግሎት መሆኑን ጠቅሰው ወጣቶች ለሀገር እድገት የበኩላቸው ሚና እንዲወጡም ጥሪ አቅርበዋል። የበጎ ፈቃድ አገልግሎት ከመስጠታቸው በተጨማሪ አሁን በሀገራችን ላይ የተጀመረውን የለውጥ እንቅስቃሴ ቀጣይነት ይኖረው ዘንድ ወጣቱ ግንባር ቀደም ተዋናኝ በመሆን ሚናውን መጫወት ይኖርበታል። የደሴ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ አለባቸው ሰይድ በበኩላቸው የበጎ ፈቃድ አገልግሎት ምንም አይነት ክፍያ የማይገኝበት ያለማንም ቀስቃሽና ጉትጓች በራስ ተነሳሽነት የሚፈጸም ተግባር መሆኑን ገልጸው ብሔራዊ መግባባት ለመፍጠርና የሀገር ፍቅር ስሜትን ለማሳደግ ከፍተኛ ሚና እንዳለውም አንስተዋል። ሀሳቦችን ከወዲያ ወዲህ በማንሸራሸር ብሔራዊ መግባባትን በመፍጠር የሰላም እሴቶችን ያዳብራል። የክረምት በጎ ፍቃድ ስራ በእርስ በርስ ትስስር አንድነት እንዲጎለብት ያደርጋል። ከዚህ በተጨማሪ የሚሰጠው ማህበራዊ መስተጋብር የጎላ ነው። ምሁራን እንደሚናገሩት አሁን በሀገራችን እየተፈጠረ ላለው የኢትዮጵያዊነት ስሜት አስተሳሰብም በዚህ አይነት መንገድ እየመጣና ከበጎ ፈቃደኝነት አገልግሎት ጋር በጋራ በእጅጉ የተቆራኘ ነው። ስራው ስኬታማ እንዲሆንም ባለድርሻ አካላት እንዲተባበሩ የደሴ ከተማ አስተዳደር ወጣቶችና ስፖርት መምሪያ ጥሪ አቅርበዋል። በየደረጃው ያላችሁ የከተማችን የክፍለ ከተማ፣ የቀበሌ አመራሮች እንዲሁም ባለድርሻ አካላት በሙሉ የጋራ ርብርብ አድርገን ልክ እንደ ባለፈው ዓመት የተሳካ ስራ እንድንሰራ በዚሁ መልክቴን ለማስተላለፍ እወዳለሁ። በደሴ ከተማ በተለምዶ መላኩ ተብሎ በሚጠራው አካባቢ የሚገኙ ነዋሪዎች የመሬት መንሸራተት አደጋ እየደረሰባቸው መሆኑን ተናገሩ። ችግሩ በክረምት ወቅት ሊባባስ እንደሚችል ስጋታቸውን የገለጹት ነዋሪዎች የከተማ አስተዳደሩ መፍትሔ እንዲሰጣቸውም ጠይቀዋል። የከተማ አስተዳደሩ ከተማና መሰረተ ልማት መምሪያ የመሬት መንሸራተቱ ዘላቂ መፍትሔ እንዲኖረው እየሰራሁ ነው ብሏል። ሐያት መኮነን ዝርዝሩን ታቀርበዋለች። በደሴ ከተማ በተለምዶ መላኩ ተብሎ በሚጠራው አካባቢ በዚህ ዓመት የጀመረው የመሬት መንሸራተት አደጋ ከጊዜ ወደ ጊዜ እየተባባሰ መጥተዋል። በአካባቢው በአረንጓዴ ልማት ስራ ላይ የተሰማሩ ግለሰቦች ጉዳዩን ለከተማ አስተዳደሩ ብናሳውቅም እስካሁን ምላሽ አልተሰጠንም ይላሉ። ሁለት ሺ አስራ አምስት መስከረም መጨረሻ አካባቢ ላይ ነበረ ቦታው ትራክ ማድረግ የጀመረው። ያኔ ይህን ያክል አልሰፋምም አልረዘምም ነበረ። የከተማ አስተዳደሩን ጨምሮ አቶ ሳሙኤል መጥቶ አይቶት እንደሚሰራና በአስቸኳይ ወደ ስራ እንደሚገቡ ነግረውን ነበረ። አስቸኳይ መፍትሄ ግን እስካሁን መሰጠት አልቻለም። አሁን የደረሰበት ደረጃ እንዲደርስ የሚሆነው ከፍተኛ የሆነ መንሸራተት ደረጃ የደረሰው አፋጣኝ መልስ ያለመሰጠቱ ሂደት ነው። በአጠቃላይ ዚህ ላይ እንደ ተቋማት ደረጃ የቁርስ ቤት ነበረ፣ ፑል ቤት ነበር አገልግሎት የሚሰጡ ማለት ነው። ሌሎች መኖሪያ ቤቶች ራሱ ከዚህ በታች የተወሰኑ አንድ አራት ቤቶች ፈርሰዋል። እነሱ ለቀው ሄደዋል። አሁን ወደ ሌላ ቦታ ተከራይተዋል ማለት ነው። እና ከፍተኛ ነው። አሁን ለአስፓልቱ አንድ ሜትር ምናምን አካባቢ ነው የቀረው። በመሬት መንሸራተት አደጋ ቤታቸው እየፈረሰባቸው ያሉት የአካባቢው ነዋሪዎች ለቀው ለመሄድ አቅም ስለሌላቸው አደጋ ባንዣበበት ቤት ውስጥ በስጋት እየኖሩ መሆኑን ይገልጻሉ። ላይታችን ላይ ይና ድብን ሆን እያል ዝም ብለን በስጋት ላይ ነው ያለነው። ምክንያቱም አማራጭ በዚህ ሰዓት ተከራይተን የመኖር አቅሙ ስለሌለን ዝምለን ከዚያው ቁጭ ብለን ያው እንግዲህ የሚመለከተው አካል ያ ይዋን እያል ምለን የተቀመጥነው እንጂ ችግሩ እንደሚያሳስብ ነው እያለን ከሚመለከታቸው ሀገር ተነጋግረን ይህን ቦታው ካልተያዘ ስጋት ስላለ ተብሎ ተወረ። እስካሁን ግን ከወሬ ውጪ መጥቶ ያየው አካልም የለም እስካሁን ድረስ ነው። መንግስት ለጊዜው ይሄ አደጋው እስከሚታሰር ስለማያቆይ ከዝናቡም ከክረምቱም አንጻር ቢያንስ ለጊዜው ወይ ቤት ቢሰጠን፣ ካልሆነ ደግሞ ቤትም ከሌለ አይቶ መንግስት ራሱ መፍትሄ። ይሄ አይቶ የሚፈረድ ነገር ስለሆነ መፍትሄ የራሱ መንግስት መፍትሄ ቢሰጠን። በደሴ ከተማ የተለያዩ አካባቢዎች እየደረሰ ያለውን የመሬት መንሸራተት አደጋ ለመከላከል ከአቅሙ በላይ በመሆኑ የከተማ አስተዳደሩ ጉዳዩን ለፌዴራል እና ለክልል ቢያሳውቅም እስካሁን መልስ አልተገኘም። የከተማ አስተዳደሩ ከተማና መሰረተ ልማት መምሪያ የመሰረተ ልማት ዘርፍ ምክትል ስራ አስኪያጅ አቶ አብዱል ከሪም ሀብታሙ ለክልሉ ከተማና መሰረተ ልማት ቢሮ እንዲሁም ለፌዴራል ከተማና መሰረተ ልማት ሚኒስቴር አሳውቀን የተወካዮች ምክር ቤት አባላት የሆኑ የከተማና መሰረተ ልማት ቋሚ ኮሚቴዎች መጥተው ጎብኝተውታል። የክልሉ ከተማና መሰረተ ልማት ቢሮ አጥኒ ቡድን መጥቶ የመንበረ ፀሐይን፣ የቄራን፣ የኢትዮ ሆስፒታሉንም አጥኒ ቡድን ይዘው መጥተው ጥናት አድርገው ለክልሉ ምክር ቤት አቅርበዋል። ግን እስካሁን ድረስ ምንም አይነት ምላሽ አላገኘንም፣ እንደ ከተማ አስተዳደር ማለት ነው። በክረምቱ ወቅት የከፉ አደጋ እንዳይደርስ የመከላከል ስራ እንደሚሰራ ምክትል ስራ አስኪያጁ ገልጸዋል። አሁንም ጥያቄያችን እንጠይቃለን። ያንን ግን የማያረግ ከሆነ 2016 ላይ እኛ በጀት አድርገ ነው፣ በአለም ባንክ ፕሮጀክትም ይዘ ነው የተወሰነ የጋቢውን ስራና የተለያዩ ስትራክቸሮች የሰርተንበት እንዲያቆም እናደርገዋለን ብለን እናስባለን። አሁን ላይ ግን የበልግ ዝናብና የክረምት ጊዜው እየተጋጠመ ነው ያለውና በዚህ ምክንያት ያንን አካባቢ አሁን በየትኛውም ነገር በማሽን ብንነካው ሌላ አደጋ ውስጥ ሊከሰት ስለሚችል በአሁኑ አመት እነካከዋለን ብለን አናስብም። የተለያዩ የአደጋ መከላከል ስራዎችን እንሰራለን። የአደጋው አስከፊነት እየታየ ለአካባቢው ማህበረሰብ ዘላቂ መፍትሄ እንደሚሰጡም አቶ አብዱልከሪም ተናግረዋል። ማህበረሰቡ ላይ የከፋ ጉዳት እንዳይደርስ ቶሎ ሪአክት እናደረጋለን እኛ ብለን የምናስበው አደጋ በጣም የሚደርስ ከሆነና ሰዎቹ ላይ የሚደርስ ከሆነ ሚዴት ሊያንስተን ሽፍት አድርገን ቦታ የምንሰጥበት ሁኔታ ይኖራል። ማለት ያንን ቦታ ክሊር አድርገን ግን እዛ ድረስ የሚደርስ አይመስለኝም። ትሪት አድርገናቸው የከፋ የከፋውን ብቻ አንስተን የተወሰኑትን ደግሞ እዛው ትሪት አድርገን የሚቆዩበትን መንገድ እንፈጥራለን ብለን እናስባለን። የተከበራችሁና የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። ከዜናዎቹ ጋር ጀማል ኢማም አብሬያችሁ ቆየሁ። በያላችሁበት ጤና ይስጥልኝ።